ኢትዮጵያ የቱሪስት መዳረሻ የሆኑ በርካታ ታሪካዊ ስፍራዎች አሏት። ይሁንና ለዓመታት እነዚህን ሀብቶቿን አለማልማቷና የቱሪዝም ጸጋዋን ማለመለየቷ ከዘርፉ የሚገባትን ጥቅም ሳታገኝ እንድትቆይ አድርጓታል። ባለፉት ጥቂት ዓመታት ከፍተኛ ትኩረት የተቸረው ዘርፉም የተለያዩ የልማት ስራዎችና የማስተዋወቅ ተግባራትም እየተከናወኑበት ነው። በዚህም በተለያዩ አካባቢዎች የሚገኙ የቱሪስት መዳረሻ ስፍራዎች እየተነቃቁ ይገኛሉም። በሰሜኑ አካባቢ የነበረው ግጭት መፍትሄ ማግኘቱም ለዘርፉ እድገት ከፍተኛ ሚናን አበርክቷል። የትግራይ ቱሪዝም በጦርነቱ ምክንያት ቆሞ የነበረ የነበረው አቅምም ያጣ በኢንፍራስትራክቸር ደረጃም በሂዩማን ፎርስ ደረጃም በኢሜጅ ብልሽት ደረጃም የነበረ ነው። ያው እንደ እድል ሆኖ ጦርነቱ አውቅቶ ያው የስምምነት ፊርማው ከተፈረመ በኋላ ብዙ ጊዜ ሳናባክን ነው ወደ ስራው የገባ ነው ኦልሞስት 2016 ታህሳስ ላይ እናንተም የፕሮግራም አካል ስለነበራችሁ ያኔ ኦፊሻሊ የሪኦፕኒንግ ፕሮግራም አካሂደን ከዛ በኋላ ትግራይ ወደ 12462 አካባቢ ኢንተርናሽናል ቱሪስት ጎብኝተዋታል። ይሄ በጣም በርካታ የአምባሳደሮችን ቪዚት፣ የዲፕሎማቶችን ቪዚት ምናምን ሳያካትት ማለት ነው። በክልላችን የውጭ ሀገር ቱሪስት በጣም ፍሰት ጨምረዋል። ዘንድሮ ቢያንስ ወደ 4 ሁለት መቶ ሶስት መቶ አካባቢ የውጭ ሀገር ቱሪስቶች ጎብኝተዋል ክልሉን ከዛ የበለጠ ደግሞ ወደ አራት መቶ ሺህ የሀገር ውስጥ ቱሪስቶች፣ ምክንያቱም ባለፉት ሶስት አመታት የነበረውን ችግር ለማቋቋም ፎከስ ያደረግነው ሀገር ውስጥ ቱሪዝም እንቅስቃሴ ላይ፣ ምክንያቱም ከቱሪስት ብቻ እንቅስቃሴ ኢኮኖሚያቸውን በዛ ዲፔንድ የሆነ ማህበረሰቦች ነበሩ። ያን ማህበረሰብ ኢንተርናሽናል ቱሪስት ብሬክዳውን ሲሆን ኢኮኖሚያቸው በጣም ዝቅተኛ እንዳይሆን ሀገር ውስጥ እንዲነቃቃ ኢትዮጵያውያን ትውልድ ኢትዮጵያውያን በሀገራቸው እንዲጎበኝ በተቋማት ደረጃ፣ በትምህርት ቤቶች በተለየ እንቅስቃሴ እያደረግን አሁን በጣም ከፍተኛ የሆነ ቱሪስት በአጠቃላይ ጥሩ እንቅስቃሴ ላይ ይገኛል። ማለት አሁን እኛ አካባቢ ብዙ ለቱሪዝም መስህቦች የሚሆኑ ነገሮች አሉ። አንደኛ በአካባቢያችን ተጨባጭ ሁኔታ ብዙ ማዕድናት አሉ። ለምሳሌ አሁን የድንጋይ ከሰል አለ፣ እብነበረድ አለ። ወርቅ አለ። ከዛም በተጨማሪ ተፈጥሮ ፍል ውሃዎች አሉ እኛ ጋር ማለት ነው። ሌላ ከዛ በፊት አሁን ደሄሪቴጅ የምናያቸው ነገሮች አሉ። አሁን የማመደባንዘ ቤተ መንግስት አለ። በየጊዜው የቱሪዝም ፍሰት እየመጡ እየጎበኙ በጣም ብዙ ገቢ ያስገኝበት ሁኔታ ነው ያለ። የቱሪዝም መስክ ማህበረሰባዊ ትስስርን በመፍጠርና መሰረተ ልማቶች እንዲፋጠኑም ትልቅ ጉልበት ያለው ነው። ባለፉት ስድስት አመታት ለዘርፎ የተሰጠው ትኩረትም እነዚህኑ ተግባራት ጎልቶ ያሳየ ነው። የቱሪዝም ፖወር በጣም ትልቅ ነው። በሌላ ሴክተር አቺቭ ማድረግ የማይቻሉ በተለይ ደግሞ የጠፋ ተስፋ መመለስ፣ ነገን ተስፋ አርጎ መኖር የተወሰነ አቅም አግኝቶ ነገ ለተሻለ ዓላማ ለተሻለ እንትን ለመስራት በርካታ በቱር ላይ የሚሰሩ፣ ሆቴል ላይ የሚሰሩ፣ ሎጅ ላይ ወድመው ታጥረው የነበሩ ወደ ስራ እንዲገቡ የማድረግ ጥረቶችንም ኢንቨስትመንትም ለማበረታታት ከምንም በላይ ደግሞ ከጎረቤት ክልሎች ጋር የህዝብ ለህዝብ ግንኙነቱ በተለይ በክብረ በዓላት ጊዜ ማለት ነው ትልቅ ስራ ሲሰራበት የነበረ ጊዜ ነበር። ከቅርብ ጊዜ ወዲህ በኢትዮጵያ እየተከወኑ የሚገኙ የኮሪደር ልማት ስራዎች ለቱሪዝም ምቹ ሁኔታን ከመፍጠር ባሻገር በቱሪስት መዳረሻነትም እያገለገሉ ይገኛሉ። በጣም ሳቢ የሆነ ተጨማሪ እንደ መስህብ የሚያገለግል በተለይ ማታ ከ12 ሰዓት በኋላ ህዝቡ ከውጭ የሚመጡት ቱሪስት ብቻ ሳይሆን ሀገር ውስጥ ቱሪስትን የሚያነቃቃ ስራዎች እየተሰራ ይገኛል። ከኮሪደር ልማቱ ጋር ተያይዞ ኢንቨስተሮች እየበዙ እየመጣ ነው። ሆቴሎችም እየተስፋፋ ነው በዛው ልክ የቱሪዝም እንቅስቃሴ በጨመረ ቁጥር የአካባቢው ማህበረሰብ ተጠቃሚነት በስራ እድልም፣ በኢኮኖሚም በአጠቃላይ ያለውን እንቅስቃሴ ላይ በጣም ጥሩ። በተለይ የኮሪደር ልማቱ ቱሪስቶች ከአዲስ አበባ ወደ ሰመራ በሚመጡበት ሰዓት ወይ ጧት ወይ ከሰዓት ነው የሚገቡት በፕሌን ሲመጡ። ስለዚህ ድሮ ወደ አልጋቸው ነበር የሚሄዱት ምክንያቱም ቅርብ ቦታ ላይ የሚታይ አሁን ማታ የመዝናናት ተጀምሯል። ለዘርፉ የመሰረተ ልማት ስራዎች በቀዳሚነት የሚያስፈልጉ ተግባራት ናቸው። በመሆኑም ቱሪስቶች የሚኖራቸው ቆይታ ስኬታማ እንዲሆን የተለያዩ የልማት ስራዎች በስፋት ሲተገበሩ መቆየቱም ተመላክቷል። እኛ እየሰራን ያለን አሁን እነዚህ ነገሮችን አሁን ለምሳሌ ማመደባንጃ ቤተመንግስት አሁን ከቅርስ ጥበቃ ባለስልጣን ጋር በመሆን ስራዎች እየሰራ ነው እያለን እንደገና ያ ማሰራ እሱንም የክልሉ ባልና ቱሪዝም እዛ የዓላማ ቤት ሁኔታ አለ የሺ ወጀደ ችሎታ አዳራሽ እሱ አሁን ለምተዋል። በተለይ ወደ አፋር አካባቢ የሚመጡ ቱሪስቶች ወይ ሪሰርቸሮች ናቸው ወይ አድቨንቸር ይሄ ጀብድ ቱሪዝም ይባለው ነገር ለፍቶ የሆነ ነገር ማገኘት የሚፈልጉ አይነት ቱሪስቶች ናቸው። በእርግጠኝነት ኢንፍራስትራክቸር ችግር የለበትም። መንገድ ስቃ ከሳሙራ ጀምሮ እስከ ዳሎል ድረስ አስፋልት መንገድ አለው። በዛ ላይ ደግሞ የውሃ የመብራት ምንም አይነት ችግር የለበትም። ግን ሆኖም እርት አለ ትንሽ ትንሽ የአገልግሎት ሰጪ ተቋማት እጥረት ያለበት ኤርታሌ ላይ ነው። ምክንያቱም ኤርታሌ ወጣ ስለሚል መንገድ በእርግጠኝነት ያስካሄዳል እስከ ተራራው ቮልካኖ ድረስ አለው ግን ሆቴሎች ሌሎች ሌሎች ነገሮች በአካባቢው ላይ ስለሌለ አሁን እየተሰራ ነው። በእርግጠኝነት ትልቅ ወጥ ሎጅ እየተሰራበት ነው። ኢትዮጵያ በሚዳሰሱና በማይዳሰሱ ቅርስነት የተለያዩ የቱሪዝም መዳረሻ ስፍራዎችን በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ያስመዘገበች ሲሆን አሁንም በሂደት ላይ ያሉ በርካቶች ናቸው።